ኢያሪኮ ወድቆ ከተማውን ጥሰው እንደገቡ በጌታ በኢየሱስም ግንብ የሆነባችሁን ነገር አልፋችሁ መሄድ ይሆንላችኋል። ዛሬ ምሽት የእናንተ ምሽት ይሆንላችኋል። ዛሬ ምሽት ሮብ ማለት ነው፣ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ጀምሮ በዙም ሰፋ ላለ ጊዜ ለእያንዳንዱ ሰው ጥሶ መውጣትን በተመለከተ ጌታ መንፈስ ቅዱስ በልቤ በሞላው መሰረት እጸል ያለው። ስለዚህ ማንኛውም ገደብ ከህይወቴ ላይ ይነሳ፣ ከትዳሬ ላይ፣ ከፋይናንሴ ላይ፣ ከአገልግሎቴ ላይ ይነሳ የምትሉ ቅዱሳኖች በሙሉ እግዚአብሔር ይሄንን ቀን አዘጋጅቶላችኋልና ሁላችሁንም እንድትገቡ ጸጋ እንድትካፈሉ ጋብዛችኋለው። በሊንክ መግባት የምትፈልጉ ሊንኩን ዲስክሪፕሽን ላይ እንዲሁም ኮሜንት ላይ እናስቀምጥላችኋለን። በሚቲንግ አይዲ እና በፓስኮድ መግባት የምትፈልጉም ስክሪኑ ላይ በምትመለከቱት ቁጥር መግባት ትችላላችሁ። ለበለጠ መረጃ ኮንታክት ልታደርጉን የምትፈልጉ ደግሞ ስልክ ቁጥራችንን አስቀምጠንላችኋል። ዛሬ ምሽት ከምሽቱ ሶስት ሰዓት ጀምሮ ጥሶ የመውጣት ጸጋ ይለቀቃል። ሁላችሁንም ጋብዣችኋለሁ። ሻሎም